የሚዜ ጥቆማ ሳይቀር በመስጠት የሚፈታተኑ ነበሩ። በአብዛኛው ይህን ያለውን ነገር የሚያደርጉት ከአባቴ ስርስር የሚሉ ደርሶ ራሳቸውን የእስልምና ጠበቃ አድርገው የሾሙ ምናምንቴዎች ናቸው። እነሱም በቤተሰብ ጉዳይ ውስጥ ገብተው ያለ አግባብ የሚፈተፍቱት የአባቴን ፊት እያዩ ነበር። ይህ ነገር ሲያበሳጨኝ ቆይቶ ሳለ አንድ ምሽት ስፈልገው የነበረውን ጥሩ አጋጣሚ ያገኘው ቤት ውስጥ አባቴ ከሁለት ወጣት ሙስሊሞች ጋር ምግብ እየተመገበ ነበር። አንድ ጠና ያሉ ሰውም ነበሩ። እኔና ሄለን የቤሎና የሚዜ ልብስ ካታሎግ ይዛ የምትመጣ አንዲት ሴትን እየጠበቅን ሳለ ሴቲቱ የተለያዩ መጽሔቶችን ይዛ ከተፋለች። ብዙም ሳይቆይ ፋይሰል ከዋለበት መጣና ተቀላቀለን። የቀረበላቸውን ምግብ ተመግበው እንደጨረሱ አንዱ ሙስሊም ድምፁን ዝግ አድርጎ አፍያ ጀሚላን ታውቂያታለሽ አይደር? ሲል ጠየቀኝ። አይ አላውቃትም፣ አልኩት። የጠራት ልጅ በወጣት ሙስሊም ሴቶች አንዳንድ እንቅስቃሴ ላይ በመሪነት የምትሳተፍ ናት። እሱም ይህንን በማብራራት ሊያስተዋውቀኝ ደከመ። የሚላትን ልጅ ባስታውሳትም አላወቅኳትም። ምንድን ነው አልኩት። እርሱም በቂ ልምድና የማስተባበር ችሎታ ስላላት ሚዜሽ ብታደርጊያት መልካም ነው፣ አልባሳትና ሌሎች ነገሮች ላይ ታግዘሻለች አለኝ። ቀስ ብዬ አጠገቤ ላሉ ሰዎች እነዚህ ሰዎች ከባል መረጣ ወደ ሚዜ መረጣ ተሸጋገሩ እንዴ? ስል ሄለንና ሴቲቱ ሳቃፈናቸው ጮኸው እንዳይስቁ ችግር ሆነባቸው። ቡፍ ቡፍ ቡፍ እያሉ ጎንበስ ጎንበስ አሉ። ፋይሰል አንገቱን ቀብሮ የፈገገ ጥርሱን እንዳያዩበት ለመከላከል እየጣለ መጽሔቱን ማገላበጥ ያዘ። እኔም ወደ እርሱ እንኳን ሳልዞር ድምፄን እንዲሰማው አድርጌ ስለ ሀሳቡ አመሰግናል ሆኖም በቂ ሚዜዎች አሉ አልኩት። ልጁ ግን ሙዛዛ ቢጤ ኖሮ ይበልጥ ወደኛ እየተጠጋ ስለ ልጅቷ ችሎታና ቅልጥፍና በእስልምና ትምህርትና ስርዓት ስለመታነጿ ሲደሰኩ ብሽቅ አደረገኝና፣ እባክለም ታሰለቸኛለህ፣ እኛ ብዙ ስራ አለን፣ አታድክመን። ልጅቷ ይህን ያክል ከገዘፈችብህ ለራስህ ወዳጅ አድርገ ያዛት ብዬ ሁም አደረግ በንግግሬ በንግግር የተሸማቀቀው ወጣት እኔ ለአንቺ ብዬ እንጂ እያለ በማጉረምረም ወደ መጣበት ተመለሰ። አባቴ አጋ ብሎ በልመናም በቁጣም መልክ፣ አፊያ እንደዚህ ሰው አታስቀይም እንጂ ማንም ሰው አስተያየት የሚሰጠው አንቺን ለማገዝ ብሎ እኮ ነው አለ። ለእኔ አስቦ ከሆነ ታዲያ ምን ችክ ያደርገዋል? ነገርኩት አይደል እንዴ? እዚህ የመጡ ለምንድን ነው? ያልበላቸውን ሰው ቤት ገብቶ መፈትፈት ምንድን ነው ብዬ አባቴ ላይ አፈጠጥኩበት። ንግግሬ አባቴ ብቻ ሳይሆን ራቅ ያለው ሶፋ ላይ ለተቀመጡት ወጣቶችን በመሆኑ ድምጼን ከፍ አድርጌ ነበር። እንደ ሰሙኝ እርግጠኛ ነበር። አባቴ ልጆቹ እንዲያዩት ራሱን ግራና ቀኝ እየነቀነቀ ወደ እነሱ ሄደና መሃላቸው ሆኖ በወዳጅነት እጁን ትከሻቸው ላይ በማድረግ ይዟቸው ወጣ። አባቴና ወጣቶቹ ከወጡ በኋላ ሄለን ሶፋው ላይ በጎኗ እንደመተኛት ብላ በሳቅ መንከትከት ያዘች። ነፍስሽ አይማር እንደዚህ ልጁን ህጢውን ዱብ ታረጊዋለሽ ታደረጊዋለሽ። ይህንንስ እንዴት እንደደነገጠ እያለች ታጋንን ጀመር። ከተወሰነ ሳቅና ቀልድ በኋላ ኡመይድ ጋ ደወልኩና ኮስተር ብዬ የሰርጉን ስርዓት በተመለከተ የተነገራቸው ሰዎች አሉ እንዴ በማለት ጠየቅኩት። ኧረ ከማንም ጋር አልተነጋገርኩም? አለ እየተርበተበተ። ታዲያ ምንድን ነው እዚህ የመጡ ምክር መመሪያ የሚሰጡ አጠገቤ ያለ ይመስል በእለቱ የተፈጠረውን ነገርኩት። በእርግጥ ወጣቶቹ አባቴን ተከትለው የመጡ መሆናቸውም ይህም የቆየ ልማድ እንደሆነ ብረዳም ሁኔታውን ግን ኡመይድን ለማስጠንቀቅ ተጠቀምኩበት። ኬብሮን አውደ መጽሐፍት። ይህ ኬብሮን አውደ መጽሐፍት ነው። ምልሰት፣ ደራሲ ማራማዊት ገብሩ። ምልሰት ያነቡት ያተርፉበታል። እነዚህንና ሌሎችን አስተማሪ መንፈሳዊ መጽሐፍቶችን ጥቆማ ለማግኘት ኬብሮን አውደ መጽሐፍት። ሼር፣ ሰብስክራይብ፣ ላይክ፣ ኮመንት ማድረጋችሁን እንዳትዘነጉ። እናመሰግናለን።